ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል? ይሄ ትዕግስት ፍራቻ አይደለም። እስከ ጥግ ድረስ እሄዳለሁ። እስከ ጥግ ድረስ ማለት ነው። ገብቶሻል? ስለዚህ አሁን እኔ አንቺ ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እናያለን። እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለእኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ፀባይ ሆኖ እኔ እነግርሻለሁ። ገባሽ እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሽው አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይሄንን ነው፣ አንቺና አንቺ ብቻ ነሽ። በምንም ይዤ ምንም አድርጌ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ ዚጋ የመጣሁት አንችቺ ማግኘት ስላልቻልኩም በአጠቃላይ የሚዲያ ሰውም አይደለሁም። ምን መናገር እንዳለብኝና እንዴ ከምን ምን መጀመር እንዳለብኝ እንኳን ማቅሱ አይደለሁም። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳላሪ ወጡ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ ዚጋ የመጣሁት። ከእሱና ከልጆቹ ከሚስቱ ከህይወታችን ውጭ ልንራቅ የለን። ገብቶሻል። በቃ እንደነገርኩሽ ቅድም ጥግ ድረስ የሚሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲህ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው። በቃ እዚህ የምጣውትኝ ከአቅሜ በላይ እንዴ ጎዳና ላይ እስከመቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወት የኔሱን እዛ እመቤት ሱመያ እመቤት ልበልሽ እንጂ እመቤት ሱመያ በጣም የጠገብሽ ወጥ የረገጥሽ አልመሰለሽም? በጣም እንኳን የጠገብሽው ምን ነው ነው የምትዩ ምን መሆን አእምሮሽ ነው እና ምንድነው ባለቤት የምታሰቃዩ? እኔ ደግሞ አዩ ያልኩት ነገር እንደምንም ታውቂያለሽ። እንኳን ሳልናገር ተናግሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን ልፈራ አይደለም እንኳን መፍራት አይደለም ምን ምንም ልታረግኛችሁ። ምክንያቱም ታውቂያለሽ፣ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ እኔ ደግሞ አዩ አይደለም። ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብዬ አልቀመጥም። ተቀምጠሻል አልኳ ይው የገና ግቢሽ ውስጥ ጉልት ብለሻል። ኢትዮጵያ ነኝ ያለሽ ተጎልተሻል። ከመጎለት አትመጭም፣ አትመጭም። እኔ ኢትዮጵያ ያርለው የሚያለውት፣ ኢትዮጵያ ያርለው የሚያለውት የጭንቅላት አንቺ ባንቺ እንትን ይርኩ እኔ የመን አይደለም ያለሁት ዱባይና ኡማን ነኝ። አንቺ ግን ወላሂ ልብ ኑሮሽ ማለት ነው። አንቺ ልብ ኑሮሽ ፓስፖርት እንኳን የለሽም። አንቺ ልብ ኑሮሽ የየመንን ባህር አቋርጠሽ ከመጣሽ እኔ የመን ወላሂ መጣልሻለሁ።